ብሩክ ብርሃኑ ይባላል። የመጣሁት ካድሌ ወሮ ወሮ የመጀመሪያ ደረጃ ትምህርት ቤት ነው። የመጀመሪያ የፈጠራ ስራዬ ሚሳኤል ነው። በግብርናው ዘርፍ አሁን ላይ ኢትዮጵያ የኢኮኖሚ መሰረቷ ግብርና ነው። ስለዚህ ይሄንን ግብርና ከፊት አስቀድመን ከባህላዊ ወጥተን ወደ ዘመናዊ መጥተን በቴክኖሎጂ ታግዘን የተለያዩ ፍራፍሬዎችን የተለያዩ ቬጅቴብሎችን፣ የተለያዩ እህሎችን አብቅለን ለሌላው እንድንተፍ። ፈጠራ ከልጅነት ጀምሮ ሰራ ነበረ። ያው በተለይ የጀመርኩት ይርጋለም የሚባል ከተማ ላይ ከፍተኛ ጦርነት ነበር። ስለዚህ ያንን ጦርነት ሳይ የሚመጣብኝ ሮኬቶች፣ ሚሳኤሎች፣ የጦር መሳሪያዎች ነበር። ስለዚህ ያንን ነገሮች በማየት ይሄንን ነገር ለማሰራውም ብዬ ወደዛ ሄድ ወደዚህ ስገባ ወደ ሚሳኤሉ ሮኬቱ ስራ ስገባ የተለያዩ የሚያግዙ ሰዎች እየመጡ እናግዝ ምናምን ማለት ጀመሩ። ከዛ እነዛ እናግዝ የሚሉ ሰዎች እንዳጋጣሚ ሆኖ ቡኢ እዚሁ ከተማው ላይ ሳይንስ እና ቴክኖሎጂ ሳይቲዎች ያግዙኝ ነበረ። የተለያዩ እቃዎችን ይሰጡኛል። በዚህ አጋጣሚ አመሰግናለሁ። እና እነዛ እቃዎች እየሰጡኝ ወደ ወልቂጤ ዩኒቨርሲቲ ሄጄ የአንድ ወር የኮዲንግ የፕሮግራሚንግ እና የአፕሊኬሽን ዴቨሎፕመንት ዌብሳይት ዴቨሎፕመንት ሮቦቲክስ ተመረን የመጣሁት። ስለዚህ እነዛ ነገሮች ፕራክቲስ አድርጌ እዚህ የፈጠራ ስራን ሰርቼን የመጣሁት ማለት ነው። ስንተኛ ፍሊማ ማሪና አሁን ሰባተኛ ክፍል በሶስተኛ ክፍል ነው የጀመርኩት። አዎ አሁን ሰባተኛ ክፍል ነው። የመጀመሪያ የፈጠራ ስራ ሚሳኤል ነው። ሚሳኤል ሆኖ የማይተኮስ ሚሳኤል ዝም ብሎ ዲዛይኑን ማለት ነው። እና ከዛ በኋላ የተለያዩ ነገሮችን ሰርቻለሁ። የጀርመን መለያ ሰርቻለሁ። እንደገና አውሮፕላን ሚሳኤሉ እንዳለ ሆኖ ሄሊኮፕተር ሰርቻለው። እንደገና አሁን ደግሞ አግሮዌር የሚባል ዌብሳይትን ሰርቻለው። ይሄንን የፈጠራ ስራ የሰራሁት በሀርድዌር ሆኖ ሶፍትዌር አይደለም፣ ነገር ግን እጃችን ላይ ያሉ ጀርሞችን። አብዛኛው ጊዜ ሰው እየታመመ ያለው አሁን በምግብ ብክለት ነው። ስለዚህ የዛ የምግብ ብክለት መንስኤው ጀርሞች ናቸው። በቆሻሻ እጃችን ነክተን ምግብ እንበላለን። ሽንት ቤት ገብተን ሳንታጠብ ምግብ እንበላለን። ስለዚህ እነዛን ነገሮች ለመከላከል የጀርም መለያውን ሰርቻለሁ። ይሄ የጀርም መለያ እጃችን ላይ ያሉ ጀርሞችን፣ ባክቴሪያዎችንና የተለያዩ ቫይረሶችን ሊለይ ነው የሚችል ነው። ዛሬ ደግሞ ሳይንስ እና ቴክኖሎጂ እንደወረደው ሁሉም በሁሉም ወረዳ ተሰብስባላችሁ ነበረ። ምን ነበር የሰራ ዛ ዛሬ አግሮዌር የሚባለው ዌብሳይት የሰራሁት። ይሄ አግሮዌር የሚባለው ዌብሳይት ሁለት ቃላቶችን ከስሙ ስንነሳ ማለት ነው አግሮ እና ዌር የሚሉ ሁለት ቃላትን የያዘ ነው። አግሮ ዌር ማለት አግሪካልቸርን በሶፍትዌር መልኩ ያመጣንበት ሂደትን በስም ለመግለጽ የተጠቀምንበት ነው። ስለዚህ ይሄ አግሮ ዌር የሚባለው ዌብሳይት መሰረት የሚያደርገው የግብርና ስላራይ ሆኖ ስለ አፈር መረጃ አፈሩ ለምነው ለም አይደለም ወይ አፈሩ ምን ምን አይነት ነገሮችን ያበቅላል እና የሚያበቅላቸው ነገሮች በፐርሰንት ይነገራል ሬቱን ፍሩት ቬጅቴብል እና ሴሪያል ማለት ነው። ስለዚህ እነዚህን ነገሮች ይናገራል። እንደገና ሚነራል እና ኬሚካል ኮንተንቱን ይናገራል። ሚነራል በምን ያህል ፐርሰንት አለው፣ ኬሚካል በምን ያህል ፐርሰንት አለው የሚለውን ነገር ይናገራል። እንደገና ደግሞ ሪጅስትሬሽን ፎርም አለ። የተመዘገቡ ሰዎች ሀክ ከመደረጋቸው በፊት ወይም ደግሞ ዌብሳይታቸው ሀክ ከመደረጉ በፊት እኛ ጋር ኖቲፊኬሽን ወይም ደግሞ እኛ የምንሰራው ሰዎች ጋር ኖቲፊኬሽን ይደርሳል፣ ወይም ደግሞ ሚሴጅ ማለት ነው። ስለዚህ ያ ሚሴጅ አይተን የዛን ሰውዬ ዌብሳይት ለተወሰነ ጊዜ ሙሉ በሙሉ ሀክ እንዳይደረግ ብሎክ እናደርገዋለን። ከዛ ያ ሀከር ከወጣ በኋላ እኛ መልሰን አንብሎክ ወይም ደግሞ ክፍት እናደርግላቸዋለን ማለት ነው። ይህንን ዌብሳይት ነው የሰራሁት። አሉ የተለያዩ እቃዎችን ይሰጡኛል በተለይ ትምህርት ቤት ርዕሰ መምህሬ እንደገና የተለያዩ መምህራን ከትምህርት ቤቴም ከሌላም ትምህርት ቤት እንደገና ከዚሁ ከቡኢ ሳይንስ እና ቴክኖሎጂ ጽሕፈት ቤቶች የተለያየ እቃ፣ የተለያየ ኮምፖነንት፣ የተለያየ ማቴሪያል ይሰጡኛል እና በዚያው አጋጣሚ ያመሰግናለሁ ማለት እፈልጋለሁ። እነሱ ናቸው ለዚህ የፈጠራ ስራ መሰረት የሆኑኝ ቤዝ የሆኑኝ ማለት ነው። አግሮ ዌር ዌብሳይት የሚል አለ። ፕሊስ ኮኔክት ዘ ዲቫይስ ለል እዚህ ጋር ዲቫይስ አለች። እቺ ዲቫይስ አለች፣ ከዚህ ዲቫይስ ጋር በዋየርለስሊ ኮኔክትድ አድርጋለች። ይሄ ከአፈር ጋር የሚሰካ ዌብሳይት ነው፣ ከአፈር ጋር የሚሰካ ዲቫይስ ነው። ስለዚህ ይሄ እነዚህ ሁለቱ ሽቦዎች ከአፈር ጋር ተሰክተው ያነበቡትን መረጃ በባይነሪ ኮድ ያስቀምጣሉ። በባይነሪ ኮድ ካስቀመጡ በኋላ ለዚህኛው ዲቫይስ ስቶር አድርገው ይሰጡታል ማለት ነው። ስቶር አርገው ከሰጡት በኋላ ስቶር የተደረገውን እያነበበ ስልኩ መረጃውን ይነግረናል። ወይ ኮንቲኒው እንለዋለን። እስካን ዘ ሶይል ኢንፎርሜሽን ኤንድ ስቶር የሚላል። ስለዚህ መጀመሪያ ላይ የኔ ስልክ ስለሆነ በኦቲጂ እናገናኛለን። ምክንያቱም ዩኤስቢ ስለሆነ ማለት ነው እናገናኛለን ከዛ እስካን የሚል አለ። ምክንያቱም መጀመሪያ እስካን ያደረኩት ስላለ ብዙም እንዲሁ ብቻ፣ ይሄ ግን እዚህ ጋር ይቆጥራል ስለዚህ እየቆጠረ ስለሆነ 55% እያለ እስከ መቶ ይቆጥራል እስከ መቶ ከጨረሰ በኋላ ስቶር የሚለውን በተነነካና እዚህ ላይ ስቶር ሆኖ ይቀመጣል በባይናሪ ኮድ ማለት ነው አሁን ይሄ ቢነቀለም ባይነቀለም ትርጉም ስለሌለው ለምን ምክንያቱም እዚህ ጋር ስቶር ስለሆነ ማለት ነው አግሮ ዌር አናሊሲስ ፖርታል የሚል አለ እዚህ አናሊሲስ ፖርታል ውስጥ ስንት ነገሮች አራት ዋና ዋና ነገሮች ተካተዋል እዚህ የተካተቱት ሶይል ፈርቲሊቲውን የሚለየ

ፉድ ኮምፖዚሽን የሚለያለ ኬሚካል አንድ ሚኔራል አናሊሲሱን የሚለያለ እንደገና ሬጅስትሬሽን ፎርም አለ ማለት ነው። ከላይ ጀምረን ስናይ ሶይል ፈርቲሊቲ ይለል አናላይዝ ዘ ሶይል ሶይል ፈርቲሊቲ ይለል አናላይዝ እንለዋለን። ከዛ የተሰጠውን ባይነሪ ኮድ እያነበበ ይቆያል እያነበበ ወይም ደግሞ እስካን እያደረገ ይቆይና በኋላ ላይ መልሱን ይነግረናል። ስለዚህ ሶይል ፈርቲሊቲ ብሎ ለው ብሎ አድ ፈርቲላይዘር የሚለውን ነገር ይነግረናል ወይም ደግሞ ማዳበሪያ ጨምርበት የሚለውን ነገር ይነግረናል ማለት ነው። ሁለተኛ ፉድ ኮምፖዚሽን የሚያበቅላቸውን ነገሮች በሱ ውስጥ ደግሞ ሶስት ዋና ዋና ነገሮች ተካተዋል። ፍሩት ቬጀቴብልና ሴሪያል ማለት ነው ወይም ደግሞ ፍራፍሬ ቬጅቴብልና እና ወይም ደግሞ አትክልት እና እህል ወይም ደግሞ ሴሪያል የሚለው ማለት ፉድ ኮምፖዚሽን የሚለው ውስጥ እንገባለን። ፉድ ኮምፖዚሽንስ ብሎ ሶስት ዋና ዋና ነገሮችን እዚህ ጋር ያስቀምጣል። ፍሩትስ፣ ቬጀቴብልስ፣ ሴሪያልስ ብሎ እዚህ ጋር ያስቀምጥልናል ማለት ነው። እስካናው እንለዋለን። ከዛ እየቆጠረ ይቆያል ማለት ነው። አንድ ፍለስ ሶስት፣ እነዚህ ሶስቱን በአንድ ጊዜ እየቆጠረ ይቆያል። በኋላ ከጨረሰ በኋላ ለኛ አንሰሩን ይነግረናል፣ ወይም ደግሞ ሪዛልት ነው ይነግረናል ማለት ነው። ፍሩትስ ብሎ 54 ፍሩት ያበቅላል፣ ቬጅቴብልስ 26 ያበቅላል፣ ሴሪያል ደግሞ 23። ስለዚህ ከሌሎቹ ከፍሩት እና ከቬጅቴብል ይልቅ ሴሪያሉ የበለጠ ያመዝናል፣ ወይም ደግሞ ሊያበቅል ይችላል ማለት ነው። እንደገና በዚህ በኩል ካልታየን በዚህ በኩል ይሰጠናል። እስከ አንድ ሪዛልትስ ብሎ ፍሩትስ፣ ቬጅቴብልስ እና ሴሪያልስ ብሎ ይነግረናል ማለት ነው። እንደገና ኬሚካል ኤንድ ሚኔራል ኮምፖዚሽን አለ እዚህ ውስጥ ሁለት ነገሮች ነው ያሉት ሚኔራል እና ኬሚካል ማለት ነው ኬሚካል አለው ወይ የለውም ካለው በመመሬት ነው የሚለውን ነገር ይነግረናል ማለት ነው ኬሚካል ኤንድ ሚኔራል አናላይዘር ብሎ እስካናው ነው የሚል በተን አለ እሱን ስንነካ እዚህ ጋር እየቆጠረ ቆይና መልሱን በመጨረሻ ላይ ይነግረናል ማለት ነው ከቆየ በኋላ መልሱን ይነግረናል። ሚነራል ኮንተንት 2 ነጥብ 2.37% ሚነራል ኮንተንት አለው። እንደገና ኬሚካል ኮንተንት 0.60% ኬሚካል ኮንተንት ሊኖረው ይችላል ማለት ነው። ስለዚህ ሬጅስትሬሽን የመጨረሻው ደግሞ ሬጅስትሬሽን ፎርም ነው። ሶይል ሳምፕል ሬጅስትራ የሆኑ ሰዎች አሉ። ሳምፕል ሬጅስትራ የሆኑ ማለት ነው። ስለዚህ እነዚህ ሳምፕል ሬጅስትራ እንዴት ሀክ ሳይደረጉ እኛ ሴክዩር ማድረግ እንችላለን የሚለውን ነገር እዚህ ጋር አስቀምጠናል። ጎልደን ሃርቨስት ፊልድ የሚለው ኢትዮጵያ ውስጥ አለ። እነዚህ ለሳምፕል የተመዘገቡ ሰዎች ናቸው ማለት ነው። ስለዚህ እነዚህን የተመዘገቡ ሰዎች እንዴት ልንጠብቅ እንችላለን የሚለውን ስናይ እነዚህ ዌብሳይቱን ተጠቃሚ ሰዎች ሀክ ከመደረጋቸው በፊት ለእኛ ምን ይደርሰናል? ኖቲፊኬሽን ይደርሰን ወይም ደግሞ ሚሴጅ ማለት ነው። ስለዚህ ያንን ሚሴጅ በማየት እኛ ምን ማድረግ እንችላለን? የሰዎቹን ዌብሳይት ሙሉ በሙሉ ለተወሰነ ጊዜ ብሎክ አርገን እንቆያለን። ስለዚህ ብሎክ አርገን ከቆየም ከቆየን በኋላ ሀከሮቹ ከወጡ በኋላ እኛ ደሞ ምን እናረጋለን? እንከፍትላቸው ወይም ደሞ አንሎክ እናደርገዋለን ማለት ነው። ስለዚህ እዚህ ጋር ሁለት የተመዘገቡ ሰዎች አሉ። ብሎክ ስንለው ዌብሳይታቸውን ብሎክ ያድርገዋል፣ አንሎክ ስንለው ዌብሳይታቸውን ክፍት ያደርገዋል። እንደገና እዚህ ጋር ብሎክ የሚላለ ብሎክ ስናደርገው ብሎክ ይሆናል፣ አንሎክ ስንለው አንሎክ ይሆናል፣ ወይም ደግሞ ክፍት ይሆናል ማለት ነው። ስለዚህ የሰራሁት ዌብሳይት ይሄን ነው። አመሰግናለሁ። የወደፊት ህልሜ ያው በዌብሳይት ዲቨሎፕመንት ውስጥ ሆኖ ሀከሮች የእኛን ዌብሳይት በተለይ አሁን ላይ ሀከሮች በጣም እየበዙ ስለሆነ ስልክን ሀክ እያረጉ፣ ስልክን ኮንትሮል እያረጉ፣ ዌብሳይትን ሀክ እያረጉ፣ ኮንትሮል እያደረጉ ሙሉ ለሙሉ ፋይላችንን ዲስፕሌይ እንዳናረግ እያደረጉን ስለሆነ እነዛን ሀከሮች ሙሉ ለሙሉ ብሎክ አርጌ እነሱን ዌብሳይት ብሎክ አርጌ ተጠቃሚው የተለያዩ ነገሮችን እንዲጠቀም ወይም ደግሞ ግለኝነት እንዲኖረው ወይም ደግሞ የራሱን ፋይል ራሱ እንዲይዝ ሀክ እንዳይደረግበትና የተለያዩ ኢንስትራክሽኖች በመስጠት ጥንቃቄ እንዲያደርግ እና የተለያዩ መመሪያዎችን እየሰጠ የተለያዩ ትምህርቶችን፣ እውቀቶችን እየሰጠው ሰው ሀክ እንዳይደረግ እና የተለያዩ ፋይሎቹ ወደ ሌላ ወደ ፌስቡክ ይጠቀማል። አሁን ሰው በብዛት እና የማይፈልጋቸው ፋይሎች ወደ ፌስቡክ፣ ወደ ኢንስታግራም፣ ወደ ቴሌግራም እየተለቀቀ ስለሆነ እነዛ ነገሮች ሀክ እንዳይደረጉ ያንን ለመጠበቅ ነው። አሁን ወደፊት መሰራት የምፈልገው በግብርናው ዘርፍ አሁን ላይ ኢትዮጵያ የኢኮኖሚ መሰረታ ግብርና ነው። ስለዚህ ይሄንን ግብርና ከፊት አስቀድመን ከባህላዊ ወጥተን ወደ ዘመናዊ መጥተን በቴክኖሎጂ ታግዘን የተለያዩ ፍራፍሬዎችን የተለያዩ ቬጅቴብሎችን የተለያዩ እህሎችን አብቅለን ለሌላው እንድንተርፍ ተቀባይ ሳንሆን ሰጪ እንድንሆን፣ ስለዚህ ያንን ነገር ለማድረግ ነው አሁን ላይ እየሰሩ ያለው። ስለዚህ ያንን ነገር ለማሳፈ የተለያዩ እቃዎች ያስፈልጉኛል። እቃም ሳይሆን እገዛም ያስፈልገኛል። እቃ ብቻ ስለተገኘ ስራውን መስራት ይቻላል አይደለም። ናውሌጅ እውቀት ያስፈልጋል። እንደገና ደግሞ እገዛ ግንኙነት ኮንታክት ያስፈልጋል። ስለዚህ እነዛ ነገሮች ለፈጠራ ስራ ዋና በተለይ ፈጠራ ስራ ለምትሰሩ ሰዎች መምከር የምፈልገው ፈጠራ ስራ ከመስራታችሁ በፊት መጀመሪያ ምንድን ነው የምሰራው፣ ጠቀሜታው ምንድን ነው? የድሎት ለሆነ ነገር ሳይሆን መስራት ያለብን ለሀገራችን ፈጭ የሆነ ነገር ብንሰራ አሪፍ ነው ላለው እና አሁን ላይ እየሰራ ያለው አብዛኛው በግብርና ዙሪያ። እንደገና አንድ የሰራው ዌብሳይት ነበረ በሕክምናው ዙሪያ ሆኖ የልብ ምትን፣ የስኳር መጠንን፣ የደም ግፊትንና የሙቀት መጠንን የሚለይ ማለት ነው። እና ያኔ ስለ ሀኪንግ ምንም ሙቀት አልነበረኝም። ሀክ ተደረገብኝ፣ ዌብሳይቴ ሀክ ተደረገብኝ። መጠቀም አልችልም። ለምሳሌ የልብ ምት የአንድ ሰው የልብ ምት ወይ አንተ ይሆንሻል ወይ አንቺ ሊሆን ይችላል ዘጠና ሦስት ወይ ዘጠና አምስት ቢሆን አውጥቶ ወደ አንድ ሺህ ስለዚህ። ሀክ ከተደረገን ኖርማል የነበረው ነገር ወዴት ይመጣል? ፌክ ወደ ሆነ ነገር ነው ያመጣብን። ስለዚህ ያኔ ሀክ ተደረገብኝ ሙሉ ለሙሉ እዛ ላይ ጊዜን ሳይሆን ያባከንኩት ቶሎ ወደ ሌላ ፈጠራ ስራ ነው የመጣው። ስለዚህ ማንኛውንም የፈጠራ ስራ ሶፍትዌሩም ይሁን ሃርድዌር ሲሰሩ ጥንቃቄ ማድረግ ያስፈልጋል። እንደገና ደግሞ ሀሳብ እየተሰረቀ ነው፣ በአሁኑ ሰዓት በጣም ከባድ ነው። ሀሳብ እየተሰረቀ ነው። ድሮ ዕቃ ነበር የሚሰረቀው አሁን ግን ሀሳብ እየተሰረቀ ነው። ስለዚህ የፈጠራ ስራችሁን ለማንም አትናገሩ፣ አጋልጣችሁም አትስጡ። ምክንያቱም ይጠቅማቸዋል ለእናንተ እና ይሄንን መምከር እፈልጋለሁ በዚህ አጋጣሚ ማለት ነው። ስንት ይወጣ ዛሬ አንደኛ ነው የወጣሁት፣ አንደኛ ነው በጣም ነው ደስ ያለኝ። እውነት አንደኛ በመውጣቴ በጣም ነው ደስ ያለኝ። ምክንያቱም ያው የተለያዩ የፈጠራ ስራዎች አሉ ከኔ የሚበልጡን፣ ከኔ የሚያንሱን ግን ከማንም እበልጣለሁ አይደለም፣ ከማንም አንሳለሁ አይደለም። አንደኛ ስለወጣሁ ከፍተኛ ነኝ አይደለም፣ ሁሉም ሰው እኩል ነው። ስለዚህ ያው በቃ ኖርማል ደስታ ነው የተሰማኝ። ምክንያቱም ብዙ ጊዜ እንደዚህ አንደኛ ስለምወጣ ያው ይሄ አዲስ አልሆነብኝም። ብቻ ግን ደስተኛ ነኝ። አንደኛ የወጣሁበት ምክንያት አብዛኛው ጊዜ ሴንሰር ስለምጠቀም በሴንሰሯ ነው መሰለኝ። ለዛ ነው አንደኛ የወጣሁት ይመስለኛል አብዛኛው ጊዜ የምሰራው ሴንስ ወይም ደግሞ ዲቴክት የሚያደርጉ ነገሮች ላይ ነው። በዛው ደግሞ ረቀቅ መጥለቅ ያለ መጠቀቅ ያለ ነገር ስለምሰራ ለዛ ይመስለኛል አብዛኛው ጊዜ ሴንሰር ነው የምጠቀመው። ስራን ስሰራ እንደገና ዌብሳይቱ ስለሆነ ይመስለኛል ያው ሶፍትዌር ስለሆነ ነው ውጤት ያሰጠኝ። ምክንያቱም እዛ ውስጥ ሃርድዌር እንጂ ሶፍትዌር ድጋሚ የተሰራ ስራ ነው። አምናያየዋቸው ዛሬም አይቻቸዋለሁ። ስለዚህ ያው እኔ የሰራሁት ሶፍትዌር ስለሆኑ ለዛ ይመስለኛል። አንደኛ አውጣት ማመስገን የምፈልገው ቅድም ብያለው የትምህርት ቤት የርሰ ምራኖች፣ ቤተሰቦቼን፣ እናት አባቴን፣ ከእናት አባቴ ውጪ ብዙ ዘመዶች ያሉ የሚያግዙኝ በርታ ጎበዝ ጠንክር የሚሉኝ እንደገና ሳይቴ ሳይንስ እና ቴክኖሎጂ ቡኢ ምክር ቤቶች የተለያዩ እቃዎችን እየሰጡኝ። ስለዚህ እነዛ ነገሮች እየሰጡኝ ስለሆነ በጣም አመስገን እፈልጋለሁ። አመሰግናለሁ። ቲንኪ አብዛኛው ጊዜ የፈጠራ ስራ ያየሁት የፈጠራ ስራ ሲቀርብ በትክክል ተስተካክሎ ተረጋግጦ አብዴት ተደርጎ ትክክል ነው ትክክል አይደለም። ምክንያቱም ዋናው ቦታ ላይ ሲቀርብ ምን ሊያደርግ ይችላል፣ ፌክ ሊሆን ይችላል። ስለዚህ በደንብ ተሰርቶ ታይቶ ስለሆነ ያንን ነገር ስሰሩ ጥንቃቄ ማድረጉ። በመብራት የምሰሩ ልጆች አላችሁ መብራት ስሰሩ አሁን ዛሬ ፈንድቷል፣ የሆነ የፈጠራ ስራ። ምክንያቱም በመብራት በጣም ከፍተኛ ፓወር ስለሆነ ከፍተኛ ፓወርን ለዝቅተኛ ፓወር ሲሰጡት መልሱ ጉዳት ነው። ስለዚህ ያን ጉዳት እንዳይፈጠር ጥንቃቄ አርጉ። የፈጠራ ስራ ስሰሩ ጀማሪ ለሆናችሁ ጀማሪ ለሆናችሁ ከቤተሰብ ጋር ከመምህራን ጋር እየተጋገዛችሁ ስሩ። በዚሁ በፈጠራ ስራው ለቀጠላችሁ ሰዎች ደግሞ ስሰሩ እያስተዋላችሁ ምክንያቱም አብዴት ሳታደርጉ እየቀጠላችሁ ከሆነ ሌላ ነገር ሊያመጣ ስለሚችል በደንብ አብዴት እያደርጋችሁ ስሩ። ይህንን ማለት እፈልጋለሁ። አዲ ተሳትኩን እዝጌር ተሻለንን ኬሬውንልና ኬሬው ለጀግና ይዋጮ ላገሪ ኬርታ ዓለም አቀፍ ድምጽ አይዋ ክማም ኢዚ ሚት ማነሽ ምን አይሉ ከባህል እስከ ቋንቋ ከትምህርት እስከ ስራ ከትላንት እስከ ዛሬ ኬር እያልን አብረን እንቀጥላለን። እዚህም ማለት የማኅበረሰቡ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮችን እናደርሳቸዋለን። ኬርታ ዓለም አቀፍ ድምጽ ኬርታ ኬርታ ያንተ ነው፣ ኬርታ ያንች፣ የኔ የሁላችንም የጋራ ሀብት ነው ኬርታ የጋራ ሰላማችን ነው። በጣም ጥሩ ነው። ትልቅ ቦታ እንደርሳለን። ኬርታ ዓለም አቀፍ ድምፅ፣ ከዚህ ጀምረናል፣ ከዚህ ተነስተናል፣ ትልቅ ቦታ እንደርሳለን። ሁሉም ወገን ንሰላው፣ ናሰላው፣ ናሳላው ኬርታ ብለን ቃሉን ስያሜ በማድረግ ዓለም አቀፍ ድምፅ ለማድረግ መጥተናል። ኬርታ ዓለም አቀፍ ድምፅን ላይክ ሰብስክራይብ እና ሼር ስለሚያደርጉ እናመሰግናለን። መሰግናለን ኬርታ ዓለም አቀፍ ድምፅ